ለዜና መጽሔታችን ወደ ተዘጋጁ የስፖርት መረጃዎች እናልፋለን። ተመልካቾች መረጃዎችን ሊያደርሰን አማኑኤል ጸጋይ እዚህ ስቱዲዮ ተገኝተዋል። አማኑኤል መልካም ቆይታ ይሆንል። አመሰግናለሁ ትሾም። እንደምን አላችሁ ተመልካቾች። ስፖርታዊ ዜናዎቹ እንደሚከተል ይቀርባሉ። በኦቶዋ ማራቶን በሁለቱም ጾታ ኢትዮጵያውያን አትሌቶች ለድል ይጠበቃሉ። ተሳታፊ አትሌቶች ባላቸው ወቅታዊ ብቃትና የቦታው ክብረ ወሰን በኢትዮጵያውያን አትሌቶች እጅ መገኘቱ አዘጋጆቹ የማሸነፍ ቅድመ ግምቱን ለኢትዮጵያውያን አትሌቶች እንዲሰጡ አድርጓቸዋል። ዳናይት ሲሳይ ተጨማሪውን ታቀርባለች። ውድድሩን ሙሉ ስፖንሰር በሚያደርገው ታምራክ ስያሜውን ያደረገው የኦቶዋ ማራቶን በየዓመቱ በካናዳ የሚከናወን የማራቶን ውድድር ነው። ከተጀመረ ሀምሳ ዓመትን የደፈነው ይህ የማራቶን ውድድር በለተውድ ሲከናወን ኢትዮጵያውያን አትሌቶች በሁለቱም ጾታ ለአሸናፊነት ቅድመ ግምቱን ወስደዋል። አስራ አንድ ኢትዮጵያውያን አትሌቶች በሚፎካከሩበት በዚህ ውድድር ላይ አምስት ሴትና ስድስት ወንዶች ሀገራቸውን ወክለው ይሳተፋሉ። የውድድሩ አዘጋጆች ከሁለት ቀን በፊት ባወጡት የተወዳዳሪዎች ዝርዝር መሰረትም በሁለት ሺ ስታርታን ኦቶዋ ኢንተርናሽናል ማራቶን ላይ ከሚወዳደሩት አምስት ኢትዮጵያውያን ሴት አትሌቶች መካከልም በአመቱ በግል ባስመዘገቡት ምርጥ ሰዓታቸው ቅደም ተከተል መሰረት ገብሬን ቀዳሚ ለአሸናፊነት ግምት የተሰጣት አትሌት ብሏታል። መሰረት ገብሬ በዙሪክ ማራቶን እና በባርሰሎና ሁለት ሺ ሀያ ሁለት ላይ ሁለት ሰዓት ከ ሀያ ሶስት ደቂቃ ከ አስራ አንድ ማይክሮ ሰከንድ የገባችበት ሰዓት ደግሞ የአትሌቷ ፈጣን ሰዓት በማራቶኑ ተመዝግቧል። ቦንቱ በቀለ ደግሞ ሌላኛዋ ኢትዮጵያዊት አትሌት ናት። ቦንቱ ሁለት ሺ ሀያ ላይ በሲቪያ ና ኒውዮርክ ማራቶን ላይ ሁለት ሰዓት ከ23 ከ39 በመግባትም የራሷን ምርጥ ሰዓት አስመዝግባለች። ሙሉ የቀደቡ፣ ሳሌን ፈንቴ ና ፋንቱ ሹጌም በቅደም ተከተል የተቀመጡ ኢትዮጵያውያን ሴት አትሌቶች ናቸው። እነዚህ አትሌቶች በተለያዩ ጊዜያት በማራቶኑ ያስመዘገቡት የተሻለ ሰዓት ደግሞ በለቶድ በሚከናወነው የርታርታን ኦርቶ ኢንተርናሽናል ማራቶን በሴቶች ልዩነት ፈጣሪ ይሆናሉ ተብለው የሚጠበቁ ተፎካካሪዎቹ ናቸው። በወንዶቹ በያዝነው የፈረንጆቹ አመት 2025 ላይ በሲቪያ እና ዙሪክ ማራቶን ሁለት ሰዓት ከ ዜሮ ስድስት ከ ሀምሳ ስምንት በመግባት የግሉን ፈጣን ሰዓት በማስመዝገብ ያሸነፈው በላይ ጥላሁን ከተፎካካሪዎች መካከል ቀዳሚው ተገማች ነው። አብዲ አሊ ገልቹም ከእሱ በመቀጠል የተሻለ ሰዓት ያለው አትሌት ነው። ሁለት ሰዓት ከ ዜሮ ሰባት ከ አስራ አምስት በዙሪክና ሁለት ሺ ሀያ ሁለት ሲቪያ ላይ ያስመዘገበው ሰዓት ነው። ደረጃ አዱኛ አዳሙ ጌታ ውን ደመቀ ተስፋዬና ጸጋዬ በቀለም በማራቶኑ ከሚ ፎካከሩት ወንድ ኢትዮጵያውያን አትሌቶች መካከል ናቸው። በወንዶቹ የ ሮሰን በኢትዮጵያዊ አትሌት አንዱ አለም ሸፈራው ይገኛል። ሁለት ሰዓት ከ06 ከ04 የገባበት ሰዓት ነው። አሁንም ድረስ የዚህን አትሌት ክብረ ወሰን የሚያሻሽል አልተገኘም። ምናልባትም በዘንድሮ የኦቶዋ ማራቶን ላይ ሌላ ኢትዮጵያዊ አትሌት ክብረ ወሰኑን የሚሰብር አትሌት ይገኛል ሲሉ አዘጋጆቹ ቅድመ ግምታቸውን ተናግረዋል። በሴቶችም ቢሆን የኦቶዋ ማራቶን ክብረ ወሰን በኢትዮጵያዊቱ አትሌት ገለቴ ቡርቃጅ ይገኛል። ሁለት ሰዓት ከ22 ከ17ም አትሌቷ ያስመዘገበችው ሰዓት ነበር ከ2022 እስከ 2024 ባሉት ተከታታይ ዓመት በወንዶቹ ኢትዮጵያውያን አትሌቶች በበላይነት አጠናቀዋል። በሴቶቹ በ2022 ብቻ ካናዳዊቷ ኬስሊ ሚድልተን ስታሸንፍ ከዛ ውጭ 2023ና 24 ላይ ኢትዮጵያውያን አትሌቶች ናቸው በአሸናፊነት ያጠናቀቁት። ዘንድሮም ታሪኩን እንደሚደግሙ አዘጋጆቹ አስታውቀዋል። ባህር ዳር ከነማ እግር ኳስ ክለብ ለታዳጊዎች እየሰጠ ያለው ድል ክለቡን ተጠቃሚ እያደረገው መሆኑን አሰልጣኝ እንደጋረገ ይግዛው ተናገረ። ባለፉት ሶስትና አራት ዓመታት ወደ ዋናው ቡድን ያደጉ ተጫዋቾችን ጨምሮ ክለቡ በያዘው የታዳጊዎች ልማት የውጤታማነት መንገድ ላይ በመሆኑ ይህንን አጠናክሮ ለመቀጠል ሁሉም ድጋፉን ሊያደርግ እንደሚገባ አሰልጣኙ አስተያየቱን ሰጥቷል። አና ማርያም መስፍን ሁለት ሺህ አስራ ሁለት ለባህር ዳር ከተማ ስፖርት ክለብ በተለይም በታዳጊዎች ልማት ላይ ለሚሰራው ስራ የማይረስ ዓመት ነው። ለአስር ዓመት እቅድ ተነድፎ ባህር ዳር ከተማን የሚመስሉ ተረካቢ ታዳጊዎችን አለፍ ሲልም ለብሔራዊ ቡድን የሚበቁ ተጫዋቾችን ለማፍራት መሰረት የተጣለበትና እቅድ የተያዘበት ነው። ይህም ፋይዳው ከፍ እያለ መምጣቱን አሰልጣኙ ደጋረገ ይግዛው ተናግሯል። ቀደም የተቋቋመ ፕሮጀክት እንትን ውስጥ ታዳጊ ተተኪ ተጫዋቾች ውስጥ አሁንም የተወሰኑ ልጆች ወደ ዋናው ቲም አድገው የመጡበት ደርሰው ለዋናው ቲምም ግልጋሎት እየሰጡ ያሉበት ሁኔታ ነው ያለው። በስም መጥቀስ ቢያስፈልግ እነ ቡልቻ ኪዳኔን መጥቀስ ይቻላል። አሁን ቲሙ ላይ ያሉትን ልጆች ነው የምጠቅስልሽ። ይሄ ነው አለ አምሳሉ አለ፣ እዛ ቲም ውስጥ የነበሩ ናቸው። ከዛም እነ ፈይሰል ደግሞ አሉ፣ ቅዱስ አለ። አሁን ደግሞ በዚህ ዓመት እንደዚሁ ሄኖክ መጥቀሴ ይቻላልኝ። በክለቦች እንደ አይነት ስራዎች መገኘታቸው ደግሞ በቀላሉ የሚታይ አይደለም። ስፖርቱን በስሜት ሳይሆን በሚገባ ተረድተውና ሰልጥነው ሰልጥ ነው ነገ ሀገር ተረካቢ እግር ኳስ ተጫዋቾችን ማፍራት ይቻላልና ቲሙን እያገለገሉ ያሉ እነ ፍጹም ፍታለውን ማንሳት ይቻላልኝ። ዘንድሮ ደግሞ እንዳየሽው ሄኖክ ሰብሮ ገብቶ በቋሚ ተሰላፊነት ሲሙን እያገለገለ ያለበት ሁኔታ ያለ ምን መዝ ነው። ዝሮ ዝሮ በውጤት ነው የተሰሩ ስራዎችን እና አሁን ባህርዳር ከነማ ስድስት ቡድኖች ያልኩሽ አንደር ፊፍቲን የደረሱ በአሁኑ ሰዓት አምስት ቡድኖች የእነዚህ አሁን አንደር ፊፍቲን አምስት ቡድኖች ውጤት የሚታየው እንግዲህ በቀጣዮቹ አመታት ነው የሚሆነው። ቡድን ባህርዳር ከነማ በወጣቶቹ ተጠቃሚ ነው። እኛም ትኩረት ሰጠን የደረሱ ልጆችን ኮምፒቴቲቭ የሆኑ ልጆችን ወደ ቲሙ የማሳደግ ትልቅ ኃላፊነት ስላለብን በሂደትም እቅዱም በሚደርሱ ልጆች እየተተካካ ይህ ክለብ ወደፊት ከራሱ ከመሰረቱ ያፈራቸው ልጆች ተረክበው የሚያገለግሉበት ይህን ክለብ ትልቅ ደረጃ የሚያደርሱበት መሰረት ነው እና የተጣለው እንደ ባህር ዳር ከነማ ወጣቶች ላይ ትልቅ ስራ እየሰራ ነው ያለው፣ ለሌሎች ክለቦች ማሪያ በሚሆን መልኩ አሁንም በወጣቶቹ ተጠቃሚ ነው ብዬ አስባለሁ። ታዲያ ዘንድሮ ቡድኑ በተራው እንደሄነው ኪበልጣል የመሳሰሉ ልጆችን ሲያስመለክተን፣ ይሄም ክለቡ ወደፊት በእግር ኳስ አቅማቸው የተሻሉ ልጆችን ለማፍራት ያለውን ቁርጠኝነት ያመላከተ ነው። ተጨማሪ ልጆችን የማግኘት ተስፋችንን ያሳድጋለን ባይነው ነው አሰልጣኙ ደጋረገ ይግዛው። ክለቡ ከዚህም በላይ እንዲጠነክር በአንድነት ተባባሪ አካላት ድጋፋቸው ማድረግ አለባቸው ሲልም አስተያየቱን ሰጡናል። እንግዲህ ከአንደር ሰቨንቲን አንደር ቴንቲኑ ይህን ያህል ቁጥር ልጆች ዋናው ቲም ላይ ከተገኙ አሁን እየተሰራ ባለው ስራ ደግሞ ወደፊት ሙሉ በሙሉ ሲሙን ከትልቅ ወጪም የሚያድኑ እንደሚመጡ ግልጽ ነው። ነገር ግን ከነዚህ ታዳጊዎች ስራ ላይ እገዛ የሚያስፈልገው ነገር ደግሞ አለ። ማህበረሰቡም ግንዛቤ አድርጎ ባለሀብቱም የልማት ድርጅቶችም ክለቡን ሊያግዙ ይገባል። በመደጋገፍ ቢሰራ ባህር ዳር ከነማ የበለጠ አትራፊ፣ ከምንም በላይ ደግሞ ሀገር ተጠቃሚ ትሆናለች ብዬ አስባለሁ። እንደ ሀገር በእግር ኳሱ ያለንን ደረጃና ውጤት ለማሻሻል ታዳጊዎች ላይ መስራት አስፈላጊ መሆኑን የቀድሞ የባንኮች ክለብ ተጫዋች ዋረጋ ደስታ ተናገረ። የቀድሞ ተጫዋቾች ከሶስት ዓመት በፊት የባንክ ታዳጊዎች የእግር ኳስ ማሰልጠኛን በመክፈት የነገ ተተኪዎች ላይ እየሰሩ ይገኛሉ። ባዘዘው መኮንን ተጨማሪ ያለው ሸዋ ረጋ ደስታ በቀድሞ የባንኮች ክለብ ስኬታማ የተጫዋችነት ጊዜ የነበረው ሲሆን እግር ኳስ መጫወትን ካቆመ በኋላም በክለቡ የስራ አስፈጻሚ አባል በመሆን ሰርቷል። አሁንም የኢትዮጵያ ንግድ ባንክ ስፖርት ክለብ የክብር አባል ነው። የቀድሞ ተጫዋች ሸዋ ረጋ ደስታ እንደ ሀገር እግር ኳሳችንን ለማሳደግ ታዳጊዎች ላይ መስራት አስፈላጊ መሆኑን የሚያምን ሲሆን ከሶስት ዓመት በፊትም የባንክ ታዳጊዎች የእግር ኳስ ማሰልጠኛን በመክፈት የነገ ተተኪዎች ላይ እየሰራ ይገኛል። መጀመሪያ ፕሮጀክቱ እነዚህ ማስቲሽ የሚስቡትን ጎዳና ላይ የወደቁትን ነበረ እንትና ያለው የሰበሰበው ወደ 25 ወጣቶች። በኋላ ላይ ግን ኮረና መጣና ስለበተነን፣ ወዴት ቀየር ነው ፕሮጀክቱን ወደ ንግድ ባንክ የሰራተኞች ልጆች ለምን አናሰለጥንም ብዬ በዛ መንፈስ ተጀመረ። ከዛ በኋላ ያደኩበትን ሰፈር ይሄ ቶሎሳ ሰፈር ይባላል ብዙ ኳስ ተጫዋቾች የፈሩበት ስለሆነ ለምን የባንክ የታዳጊዎች ቶሎሳ ፕሮጀክት ብዬ ይህንን ከጀመርኩኝ ዓመት ከስድስት ወር። የባንክ ታዳጊዎች እግር ኳስ ፕሮጀክት በአሁኑ ሰዓት ከ8 እስከ 15 ባሉ የዕድሜ እርከኖች ከአርባ በላይ ልጆችን እያሰለጥን የሚገኝ ሲሆን ታዳጊዎችም እየወሰዱት ባለው ስልጠናና ባመጡት ለውጥ ደስተኛ መሆናቸውን ነው ላሚኮ የገለጹት። ኮቾቻችን በየጊዜው ክትትል ያደርጉልናል። የሚያስፈልገን ነገር ካለ እንጠይቃችኋለን እንዲሁም ትምህርታችንን እንድንከታተልም ከጎናችን ናቸው። በአካል ብቃትም ቴክኒካልም እንድን በቃ እያደረጉ ነው፣ እና ጥሩ እንድንጮህ እና ምንም ፍርሃት እንዳይኖርብን አድርገውናል። ብዙ ለውጥ አምጥቻለሁ። ኳስም ማንቀርቀብም ችያለሁ። ኮች የሚያስተምረንን ነገር ድሪብልም ፓስም ማድረግ ችያለሁ። እነኝህን ልጆች በዚሁ ሪትም ይዘናቸው ከሄድን በጣም ተስፋ ያላቸው ናቸው። ለሀገራችንም ወደፊት በጣም ብሩህ ተስፋ ያላቸው ልጆች ናቸው። በቀድሞ የባንኮች ክለብ ተጫዋች ሸዋረጋ ደስታ የተመሰረተው ፕሮጀክቱ ካሁኑ ፍሬ ማየት የጀመረ ሲሆን ወደ ኢትዮጵያ ንግድ ባንክ ከ17 ዓመት በታች ቡድን አድገዋል። ይህ ደግሞ በፕሮጀክቱ ታዳጊዎች ላይ ትልቅ መነቃቃትን የፈጠረ ሆኗል። ወደ ኢትዮጵያ ንግድ ባንክ አንደር ሰቨንቲን ካደርኩ ቢያንስ ሶስት አራት ወር ይሆነኛል። እዛ በጣም አሪፍ ነው ያው አላርለ ከብዙ ቦታ የመጡ ጎበዝ ጎበዝ ልጆች ናቸው እዚያ ያሉት። እዚህ መጣው ወደ ዋናው ቡድን በአንድ አመት አደኩ። ኢትዮጵያ ብሔራዊ ቡድን ለሀገር ማገልገል ስለምፈልግ በጣም ደስ ብሎኛል። ሌሎችም በጣም ብዙ ተስፋ ያላቸው ልጆች አሉ። በአሁን በመከላከል ስራ ላይ በአማካይም በአጥቂ ቦታ የሚያሉ ጥሩ ጥሩ ጥሩ ልጆች አሉ። የፕሮጀክቱ መስራችና ባለቤት ሸዋረጋ ደስታ እንደ ሀገር በእግር ኳሱ ያለንን ደረጃና ውጤት ለማሻሻል ታዳጊዎች ላይ ትኩረት አድርጎ መስራት አስፈላጊ መሆኑንም ተናግሯል። ታዳጊዎች ማለት የናሽናል ቲም ነጸብራቅ ማለት ናቸው። እኛ አሁን በ2029 የአፍሪካ ዋንጫን ልናዘጋጅ ነው አስበናል። ግን ከነዚህ ልጆች ነው መጀመር ያለብን። ግን ስናዘጋጅ ተፎካካሪ የሀገር ቡድን መመስረት መቻል አለብ። ነገን ተስፋ አድርገው በባንክ ታዳጊዎች እግር ኳስ ማሰልጠኛ እየሰሩ የሚገኙ ታዳጊዎችም ህልማቸውን ለመኖር ዛሬ በልጅ እድሜያቸው ጠንክረው እየሰሩ ይገኛል። እኔ ለወደፊት ከናሽናል ቲም አልፌ ፕሮፌሽናል እግር ኳስ ተጫዋች ሆኜ የራሴንም የቤተሰቦቼንም የዚህንም እንዲሁም የሀገሬን ስም ማስጠራት እፈልጋለሁ። ለባንክ መጮህ ትፈልጋለሁ። ወደ ትልቅ ቦታ ወደ ኢትዮጵያ ጨዋታ መግባት ትፈልጋለሁ። እዛ ቦታ ለመድረስ በደንብ እየጠንክሬ እየሰራ ብሄራዊ ቡድን መጮህ ትፈልጋለሁ። ሳድግ ይሄን ፕሮጀክት እንኳን ካቋረጥኩኝ እዛ ለመግባት እፈልጋለሁ።